ሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውዶቼ እንዴት ናችሁ? ደህና ናችሁ? ዛሬ ደስ የሚል ዜና ነው የምነግራችሁ። በእርግጥ እናንተንም ሰርፕራይዝ ማድረግ ይፈልጋለሁኝ። ሁለት የተነፋፈቁ ሰዎችን አገናኛለሁ። ስጦታ አለኝ። እየተነፋነፍኩባችሁ ነው። ሳይነስ ሊገለኝ ነው። እንደምታዩት ጠቁ። ራስ ምታት፣ ማይግሬን እና ሳይነስ ሊገለኝ ነው። ዱአ አርጉልኝ። እንደ የታመመውን ሁሉ አላህ ይፈርጀው እና ውዶቼ ዛሬ ሰአድን ሰርፕራይዝ ላደርጋት ነው። በጣም የሚያስፈልጋት ነገር አለ። ያንን ነገር አድርጋለሁ። ከዛ ውጭ ደግሞ በጣም በጣም ለህይወቷ ትርጉም ያለው ሰው ዛሬ ላገናኛ ትፈልጋለሁኝ። ያ ሰው ማን ነው የሚለውን አብረን እናያለን። እስከ መጨረሻው ድረስ ተከታተሉ። ሳዲ ሳዲ ቆንጅት እንዳትወድ ይሄን ልጃ መሆላ ስታጥበ ያጥራለን ሰላም አሊኩም። ሰላም ለሽ ዛሬ ደስ በሚል ቀን ነው። ደስ የሚል ቀን ነው። ደስ የሚልም ነገር አለ። አንደኛው ሰርፕራይዝ ገብች። እስኪ ምን ይመስልሻል? አላውቅም ልብስ ልብስ ማግኘት ጫማ። አንደኛው ሰርፕራይዝ እንግዲህ ያው ይሄን ሰሞን ቪዲዮ ኤዲት የማረግልሽ እኔ ነኝ፣ ቪዲዮ የምለቅልሽ እኔ ነኝ። ሁለት ቻናል ኢዲት አድርጌ መልቀቅ አደከመኝ እና ሳስጠናሽ ነው የከረምኩት። ጎበዝ ነሽ፣ ለቀም ለቀም ለቀም ነው የምታረጊውና ያው ግን ስልክሽ ጥሩ ስልክ አለሽ፣ ግን ያን ያክል አይደለም ካሜራው እና እኔ ደግሞ ያው ስልክ እንደገዛ ታውቂያለሽ ስለሆነ ድሮ የምትጠቀምበትን ስልክ ለአንቺ ስጦታ ላበረክትልሽ ነው። ደስት ላይ ነው መሰግነው። ማልቀስ አይቻልም። አመሰግናለሁ። ታይ እይ፣ ወይ አንቺ! ለዲ ማቀው እንባ ተተረ ከዚህ ይመጣል ነው ያንቺ ቅንድብሽ ስር ነው እንዴ ያለው አይንሽ ላይ እንዳሚሞላው። ተፈረክሽ እይ፣ ማልቀስ የለም። ሁለተኛ ሰርፕራይዝ አለ። አብሽር አብሽር። ይሄ ምንም እንተና አይደለም። አንቺ የተሻለ ነገር ስሪበት። እነሱም ደግሞ ሰርፕራይዝ እነሱም ደግሞ ላይክ እያደረጉ ቪዲዮሽን እያዩ ያሳልጉሻል። ብዙዎቹ ያው ያለውን ነገር አንቺም እንዲታይልሽ እኔም እንዲታይልኝ የምንሰራው ነገር፣ እነሱ በቃ ሌላ ነገር እያሰቡ ነው። ግን እውነታውን የሚያውቀው አላህ ስለሆነ ምንም የሚያሳስብሽ ነገር የለም። ስራሽን ስሪ። አላህ ከፍ ያደርግሻል። የልፋትሽን። ወላሂ እንዳንቺ የተንገላታ ሰው የለም። ከልጅነት እስከ ውጥቀት እዚህ እስክደርሽ ድረስ ያለፈብሽን ነገር እኔ አውቃለሁ። ይሄ ሀቅ ነው፣ ለማንም የሚደበቅ ነገር አይደለም። ግን ለማንም ይሄ ነው ብሎ ማስረዳት ደግሞ አይጠበቅብንም አይደለም። ስለሆነ አብሽሪ፣ ስራሽሪ፣ ተጠናከሪ። እኔ አላ ሸሂዴ ነው በጣም ብዙ ፈተና ያለፈች ናት። በጣም ማለት ነው ከምነግራችሁ በላይ ስለሆነ ብታግዟት እናንተ አጀር ታገኙበታላችሁ እንጂ ይሄ ድራማ ነው አይደለም እያልኩ ለእናንተ ማስረዳት አይጠበቅብኝም ብዬ ነው ማስበው። ያመነ ይመን፣ ያላመነውን ደግሞ ምንም ማድረግ አንችልም። ማለት ሌላ ሁለተኛ ሰርፕራይዝ አለሽ። ሁለተኛው ሰርፕራይዝ እንግዲህ በህይወትሽ ትርጉም ያለው ነገር ነው። ማለት በጣም ረጅም ጊዜ ታነሻለሽ፣ ደጋግመሽ ስለዛ ጉዳይ ግን ደግሞ ያው ያን ነገር ሩቅ ቦታ ስለሆነ ያለው አላገኘሽውም፣ እና ያ ነገር እኔ ላመጣልሽ ነው

ግ በጣም የሚከፋኝ የምር ሳአዲሞች እንደዚህ አትሆኝ። በቃ አንቺን ለማስደሰት ለራሴ ቃል ገብቻለ። በቃ ምንም ሀዘን ፊትሽ ላይ ላላይ ማለት ነው። ብዙ መስዋዕትነትም እየከፈልኩ ነው፣ እያኘሽኝ ነው። ግን ያን አደርገው አንቺ ደስተኛ እንድትሆኝ ፊትሽ ላይ የሀዘን ነገር እንዳይደለም። አሁን ደግሞ የሚያስደስትሽን ነገር ነው ያመጣሁት ትጀምራለች መሰለኝ ትጨምራለች የለችም ብቻ የሆነ ሰርፕራይዛለሽ ስለሆነ አይንሽን ጨፍኝና፣ ሲቆረቆር በር ትከፍቻለሽ። ደግሞ እዚህ ሙሽራ መስሎኝ እየተንጓፎች እዚህ ጋር ቆመሽ ፊትሽን ዙሪ እንደዚህ ቆሚ ን ሰርፕራይዙን እንጠብቃለን። ማን ነው? በሩን ክፈች

ቀስባልቀስ ታይት ሀየ በቃ እንግዲህ የቤተሰብ ሚስጥር የቤተሰብ ነው። ግቡና ውሩና ያለውን ነገር ነ ንጉድ ያላችሁ እኔ እኮ በአንድ መቀስ ነው እንደ የቆረጧችሁ ግን የምር

እንግዲህ ዶች እርት ደስ የሚል ዜና ነው። ዛሬ ይዤላቸው የመጣሁት ረጅም ጊዜያቸው ነው። በነገራችን ላይ መዲናና እሷ ሕፃንና መዲና ልጁና ነው የሄደችው። ልዩነት አላቸው በእድሜና። መዲና ልጁና ነው እሷ ወደ ውጭ የሄደችው ነበር። ረጅም ጊዜ አልተገናኙም። ከውጭ ከመጣች በኋላ ራሱ ገጠር ሶስት ወር ስትቀመጥ መዲና አላገኘቻትም። መዲና የለችም ነበር። ያው ታውቃላችሁ። ትምህርትም፣ ምንም ምንም አልተገናኙም ነበርና በጣም ተወዳታለች። በጣም ተናፍቃታለችና ዛሬ ይሄንን አገናኝቼ ደስታዬ ሙሉ አድርገዋለሁ። እና እስኪ መልክታለሽ የምታስተላልፊው እህትሽን በማግኘትሽ ምን ተሰማሽ? በዛ ላይ ዩቱብሽን አንቺ ብኛ አሟ ሙቀነዋል። ሲጀመር ብዙ ሰጠዋል። አሁንማ እንግዲህ መዲናም ሰራ መያዛው አይቀርም። አንድ ላይ ቤት ትከራ ያላችሁ አብራችሁ ትሰራላችሁ እንሻአላህ።